እንተኛ ገና ለገና ወርቅ አስር ብለህ የእጅ የአንገት የጆሮ ምን አስበለው ብርቅ። እቺ ፓርት ግን በጣም ያሳቀችኝ። ኧረ ይለያል እንደው ምን አይነት ናችሁ ግን እንደው ምን ጉድ ናችሁ ግን የእውነት እናንተ ልጆች ምን አይነት የሰው ደስታ አላቅም ምን ያህል በእናንተ ሰው ደስ እየተሰኘ እንደሆነ በእናንተ ፍቅር በእናንተ ማዋደድ ልነግራችሁ ልገልጽላችሁ አልችልም። የእውነት ቲክታኩ ዩቲዩቡ ጠዋት በቃ ያልተ በቃ ሚዲያው ተነቃነቀ ነው ብላችሁ በጣም ማለት ነው ይገርማልና፣ እንደው ፈጣሪ ምን አይነትን መታደል ምን አይነትን ጸጋ ሰጧችሁ ነው። እኔ በጣም እምቀ ነው ዋው። ለማንኛውም በጉጉስ ሲጠበቅ የነበረው የሀይሚና የብሩክ ፕሮግራም ሰዓቱ ደቂቃው ሰከንዱ ሳይቀር አልደርስ ብሏችሁ በጣም በጉጉ ስጠብቁ የነበራችሁ ሰዎች አላችሁ። መጨረሻው ምን ሆነ የሚለውንም እንግዲህ በደንብ ሀሳብ እንሰጥበታለን። በቅድሚያ ግን እንዴት ናችሁልኝ የተወደዳችሁ ቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እውነት ለመናገር አብዛኞቻችሁ ትክክል እንደሆነ ይሄ ቀን በቃ በጉጉ ስንጠብቆ የነበረው እውን ሆኖ ቀኑ ደርሶ ሀይሚ በቃ በትክክል ፕሮፖዝ ወይም ደግሞ የቀለበት ፕሮግራም እንደሚደረግ ብሩክ ለሀይሚ ቀለበት እንደሚያደርግላት ነበረ ስንጠብቅ የነበረው። እኔን ጨምሮ ሌሎቻችሁ ደግሞ ፕራንክ እንደሆነ ስትናገሩ ስትገምቱ የነበራችሁ ሰዎች ነበራችሁ። አንዳንዶቹ ደግሞ እንግዲህ ያው የሃይሚንና የብሩክን ደስታ የማትፈልጉ ሰዎች ይሄ ነገር ሙሉ በሙሉ እንደማይሆን መቼም በቃ ሊሆን እንደማይችል ሀሳብ ስትሰጡ ነበር። ለማንኛውም ግን እውነታው ምንድን ነው የሚለውን ነገር እንግዲህ በደንብ ሀሳብ እንሰጥበታለን ማለት ነው። በቅድሚያ እንግዲህ ሀይሚና ብሩክ ደስ የሚል ውሎን አሳልፈዋል። ደስ የሚል ጊዜያትን እያሳለፉ ይገኛሉ። ብቻ ደስ ብሎኛል ግን ሀይሚ በቃ ከዚህ በላይ ይገባታል። እንኳን አይደለም የእጅ አንገት፣ የጆሮ ጌጥ፣ ወርቅ ይቅርና ማለት ነው ከዛም በላይ የሚገባት ወርቅ የሆነች ልጅ ነች። ግን በቃ እኔ የምጠብቀው ቀን አለ። ቅር ያለኝ ነገር አለ። እውነት ለመናገር በእርግጥ ብዙ ነገር ብሏል። ብሩክ በጣም ቁጥብ ነው። እንዲህ ዝም ብሎ እንዲህ ዝርክርክ አድርጎ ወይ ደግሞ ሁሉን ነገር ውጥት አድርጎ መናገር የሚችል ሰው አይደለም። ሁሉን ነገር የሚይዝ ሰው ነው። ሁሉን ነገር በጣም ቆጥቦ ነው እያሳያት ያለው ወይ ደግሞ እያሳየን ያለው እና አንድ ቀን በጣም ምናፍቃት ቀን ተንበርክኮ የእውነት እምባ እየተናነቀው በጣም ልዩ ሴት እንደሆነች እየነገራት በጣም በቃላቶቹ ሁሉ በፍቅር ስምጥ እያደረጋት ሀይሚ በጣም ነው ማፈቅረሽ በጣም ነው የምወድሽ። ቀሪ ዘመኔን ቀሪ ህይወቴን ከአንቺ ጋር መኖር እፈልጋለሁ። አንቺስ ፈቃደኛ ነሽ ወይ ብሎ እንግዲህ የፍቅር ጥያቄ የሚያቀርብባትን እለትና ቀን ሰከንድ ሳት ቀር ደቂቃ ሳትቀር እንግዲህ ጠብቄ በቃ ለማ የተጓጓለው እናፍቃለሁ። ከዛ በላይ ደግሞ አራቱ ልጆችም ተወልደው እንደምናያቸው እኔ እንጃ፣ ሙሉ ሙሉ ሙሉ እምነት አለኝ፣ ሙሉ ተስፋ አለኝ። ፈጣሪ ደግሞ አንድ እንዲያደርጋቸው ነው ሁሌም ጸሎቴ፣ ልመናዬ ማለት ነውና የሰው ደስታ የሚያስደስታችሁ ብዙ ሰዎችን አይቻለሁ። በተለይ ቲክታክ ገባ ወጣ እያልኩ ነበር። ኔትወርክ ኢትዮጵያ በጣም አስቸጋሪ ነው። እየሰራው የነበረ እየሰማችሁ ነበር። እና በጣም በጣም ትለያላችሁ። በቃ የሰው ደስታ በጣም የሚያስደስታችሁ እንደው ለሰው የምታስቡት ደስታ ሁሉ ለሰው የምትመኙላቸው ለነ በተለይ ለሃይሚና ለብሩክ የምትመኙት ደስታ የምትመኙት ህይወት እናንተ ላይ ሆኖ በህይወታችሁ ላይ በቃ ጥሩ የሆነ ሰላም ያለው ህይወት፣ ሰላም ያለው ፍቅር፣ ሰላም ያለው ትዳር እንዲሰጣችሁ ትልቁ ምኞቴ ነው። የጨረቃ ፋሚሊዎች በጣም በጣም በጣም ትለያላችሁ። እግዚአብሔር ምስክሬን እንባይ ሁላን የመጣ ቲክቶክ ሁሉ ተጨናንቆ ነበር። ዩቲዩቡ በጣም ተጨናንቆ ነበረ። ሁሉም ሰው በቃ የሀይሚን የብሩክን ፎቶ በቃ እንጃ አላቅም ይለይ ነበር። የዛሬ ውሎ ና ሰአቷ እስክትደርስ በቃ በጣም እየቸኮልኩኝ ነበረ። ለማንኛውም ግን ሀይሚ የሚገባትን ነገር አድርጓል። ብሩክ ያው የነበሩበት ታይም ላይ አስቸጋሪ ነገር ነበረ እየሆነ የነበረው እና ፕሮግራሟ ላይ በጣም የሚያሳዝን በልደቷ ቀን በፕሮግራሟ በጣም በብዙ ደስ በምትሰኝበት ቀን ሀይሚና ብሩክ ሰላም አልነበሩም፣ እና ከዛ አንጻር እንግዲህ አልተግባቡም ነበረ። ብቻ ብሩክ ጥሩ ነገርም እያደረገም አልነበረም። ሀይሚ ሰው ናት። በነገራችን ላይ ፍጹም አይደለችም። መልአክ አይደለችም። ፈጣሪም አይደለችም። ትሳሳታለች። ግን በቃ በደስታዋ ቀን የሚያጋጥማት ነገር ደስ አይልም ነበረ እና አንዳንዶቻችሁ ደግሞ ሀይሚ ተከፋች በደስታዋ ቀን ብለን እኛ ስናዘን ሲደብረን ስንከፋ ስትስቁብን ስታሾፉብን ስታሾፉባት ስትስቁባት የነበራችሁ ሰዎች አላችሁ። እና ማንም ሰው እንደጨለመበት አይቀርም፣ ማንም ሰው እንደተከፋ አይኖርም። አንድ ቀን ደግሞ ደስ የሚል እንደዚህ ጥሩ ጊዜያቶችም እንደሚመጡ ማመንም ማሰብም አለባችሁ ብዬ ነው የማስበው። ለማንኛውም ግን ስለማይነገር ስጦታው እግዚአብሔር ይመስገን። የእውነት በቃ ለሀይሚ እኔ ነግሬያቸኋለሁ። ጠዋት በሰራሁት ማለት ነው ቪዲዮ ስሰራ እራሱ ድምፅ እየተንቀጠቀጠ ነበር። በቃ የሆነ ቃላት ሁሉ እየጠፋብኝ ነበር ከደስታ ብዛት ማለት ነው። የእውነት ነው የሆነ የመሰለኝ ማለት ከዚህ በፊትም እንዴት ነው በቃ አለ አይደለም፣ የሆነ ነገር የሆነ ነገር ጠብቀን ከዚህ በፊትም ቀለበት አድርጎላት ነበረ ታስታውሳላችኋል። የሆነ በጣም የሚያምር ቀለበት አድርጎላት የሚያምር የጋብቻ ነው የፕሮሚስ ነው አይደለም ወይ ደግሞ የሆነ ቀለበት ነው ምናምን እያለን ለጌጥ የተሰጣት ቀለበት ነበረ። ና ያን ጊዜ እንትን ስላሉን አሁንም መልሰው ያሾፉናል ምናምን ብዬ ስላልጠበኩኝ ስላላሰብኩ በቃ ትክክለኛ ነው ብዬ ሙሉ ደስታዬን ነበር ስገልጽ የነበረው። ና እኔም ቀለበት ተደርጎልኛል አሁን ኦልሞስት ሁለት ወር እየሞላው ነው ና ዛሬ የተደሰትኩትን ያህል ደስታን አላ ያን ያልተደሰትኩም የእውነት ለራሴ ለእኔ ቀለበት ሲደረግልኝና ምን ያህል በቃ ለሀይሚ ቦታ እንዳለኝ ምን ያህል የሀይሚ ሕይወት በቃ መስመር ይዞ ትክክለኛ ኑሮን፣ ትክክለኛ ፍቅርን፣ ትክክለኛ ሕይወትን ስትኖር እንደማየት በቃ የሚያስደስተኝ ነገር የለም። በእውነት በጣም ደስተኛ ነው የሆንኩኝና ብቻ ቀስ በቀስ ሁሉም ነገር እንደሚሆን ትልቅ እምነት አለኝ። ትልቅ ተስፋ አለኝ። አሁንም አልቸኩልም። እኔ በቃ እግዚአብሔርን ነው ብላችሁ ሀይሚ በአደባባይ በአደባባይ ቁሙ በቃ ታገቢኛለች ወይ ብሎ በጣም በምትወዳቸው በሚወዳቸው ሰዎች መሀል ተሰብስበው የእውነት ለመናገር ማለት ነው። በጣም በትልቁ ፕሮግራም አድርጎ፣ በእርግጥ ዛሬም በጣም ለፍቷል። በጣም እሷን ለማስደሰት እስከ ጥግ ድረስ ነው የሄደው። የሚያስደስት ነገርም አድርጓል። እሷን በጣም ደስተኛ ሆናለች እና እግዚአብሔር ይመስገን። ደስ ይላል። ደግሞ ከዚህ በላይም ብዙ ሰዎች በተሰበሰቡበት የሀይሚን ክብር ከፍ አድርጎ አክብሯት፣ ወዷት፣ አፍቅሯት በቃ ከልቡ በቃ የእውነት የእውነት ስሜቱ መጡ። በቃ በደንብ ዋጋዋ ገብቶት የፍቅር ጥያቄ እንደሚያቀርብላት እርግጠኛ ነኝ። ተስፋም አደርጋለሁ። ፈጣሪ አይለያችሁ ለማለት ነው። ምወደው ከዚህ በፊት እንግዲህ ፕሮግራሙ ጥሩ ስላልነበረ ይህንን ጊዜ እናሳልፍ ብሎ እንግዲህ በዚህ መልኩ በዚህ ሁኔታ ደስ በሚል ቆይታ ሀይሚን ሰርፕራይዝ አድርጓታል። ምግብ እስከ መስራት በቃ ለሴት ልጅ ብዙ መልፋት አይጠበቅባቸውም በእውነት ለመናገሩ ወንዶች ማለት ነው። ጥሩ ፍቅርን ሰጧት በቃ ፍቅር ደግሞ ምንም መውጣት መቆፈር፣ ማረስ፣ ማጨድ ምናምን የሌለው ጥሩ ቃላቶችን መርጣችሁ ብትጠቀሙ፣ ብታከብሯቸው፣ ብታሞግሷቸው ያ ለሴት ልጅ ትልቅ ነገር ነው። የእውነት ለመናገር ና ብታ አክብራት በቃ አክብራት ከምንም በላይ አክብራት እና ብሮ ከዛም በላይ ላደረግከው ነገር የእውነት ለመናገር በሀይሚ ስም እኛም እናመሰግናሃለን እንወድሃለን ሀይሚን ስለምትወዳት ሀይሚን ስለምታከብራት እኛም እናከብረሃለን እንወድሃለን እንዲህ ነው የሚያምርባችሁ በቃ የእውነት ለመናገር ና ብዙ ነገር ብልሃል እንዳልከው አንተ እና እሷ ስትጣሉ እኛም ወደዛ ወደዚህ እንላለን ግን አትፍረድብን እኛ ስለምንወዳችሁ ነው መከፋታችሁን በተለይ ሀይሜን እንጃ አላውቅም፣ ያሳለፈችውን ህይወት አውቃለሁኝና ምንም በቃ ሊሆን እንቅፋትም እሾክም እንዲነካት አልፈልግም። በእርግጥ አንተ የሚያሳለፍኩ የራስህ የሆነ የላይፍ አኗኗርህ አለ ምናምን፣ በቤተሰብ ጉዳይም ሊሆን ይችላል። ግን ትሻላለህ አንተ በእናት እጅ ብቻ እንዴት ነው? በብዙ መንገድ ከሀይሜ በተሻለ መንገድ ነው። ጥሩ ኑሮን የኖርከው ጥሩ ህይወትን ጥሩ መንገድን የመጣው እና ሀይሚዬ ደግሞ ከጀርባዋ አሁን ያለችበትን ህይወት አትዩ፣ እና የመጣችበት መንገድ አለ። ያን ያን ነገር ስለሚያሳዝነኝ የሆነ ሀይሚ ተከፍታ ማየት አልፈልግም የእውነት ለመናገር እና ከዛ አንጻር ነው። እናንጠላህም፣ እንወዳሃለን። ይሄ ነገር ይልመድብህ የእውነት ሀይሚዬ፣ ይገባሻል። የሚገባሽ ነገር ነው ይሄ። ለአንቺ ምንም ማለት አይደለም። በእርግጥ ትገዥዋለሽ አንቺ ሀያ ምናምን ሀያ ስድስት ምናምን ግራም ወርቅ ኖርማል ነው። ለአንቺ ምንም ማለት አይደለም። የምታገኘው የምትገዥው ነገር ነው። ግን ከምትወዱ ሰው ከሚወድሽ ሰው ደግሞ ስጦታ ሲሰጥሽ ለምን መርፌ አይሆንም? የምሬ ነው። ዝም ብሎ በቃ መርፌ ነው በዚህ ጊዜ ርካሽ አይደል? እንደዛ ቢሆን ራሱ የምትወዱ ሰው ሲሰጥሽ ስጦታ ያለውን ደስታ እናቃለንና፣ ና ሃይሜም እስከ ማልቀስ ደርሳለች እና የሚገባሽ ነገር ነው ይህ አይገባኝም አትበይ ብሎ ብሩክም በደንብ ነግሮሻል። አላውቅም ብቻ በጣም ነው ደስ ያለኝ፣ መጨረሻውን ያሳምረው። አንዳንዴ ሚዲያ ላይ የወጣ ነገር ከባድ ሆኗል አሁን ላይ ማለት ነው። ብቻ በመሀላችሁ የሚገቡ መግባት የሚፈልጉ ብዙ ሰዎች አሉ፣ በመጡበት እግራቸው ተመልሰው ይሄዳሉ። ግን እናንተ ሁለታችሁ አንድ ስትሆኑ ነው የእውነት ለመናገር እና ሀብም በጣም ምርጥ ወንድም ነው ያለ መጨረሻችሁን ያሳምረው። እና ብቻ እኔ እንጂ አላቅም እንደዚህ አይነት ቀን እኔ ሀይሜን ና ብሩክን አይቻችሁ አላቅም ሳይ የሆነ ሌላ ትልቅ ስሜት በቃ ትልቅ ደስታ ነው የተሰማኝና በቃ እኔም ራሴን በቃ አየሁትኝና በሰው ደስታ ይህን ያህል እንዴት ነው ደስተኛ የሆንኩት ሁላ ብዬ ራሴን እስክጠይቅ ራሴን እስክፈትሽ ና ፍቅር ያሸንፋል። እኛ ለእውነት ነው ምንቆመው፣ እኛ ለፍቅር ነው ምንቆመው። የእናንተ ደስታ ያስደስተን። ክፏቸውን መስማትን ማየት አንፈልግም ና መጨረሻቸው አእምሮ ለማየት ያብቃን። እኔ እንጃ ልነግራቸው አልችልም። ለማንኛውም ግን የመጨረሻዋ ፓርት በጣም ተመስጭ እያየዋቸው ነበርና ሳቄ መጠኝ። የእውነት የለብን ነገር ማለት ነው ወርቅ ገብ ወርቅ ሰጠው ብለ ምናምን እያለች ነበርና፣ ብሩክ ያልጠበቀው ነገር ስለሆነ ሀይሜን ነገር ድንገት ስታስብበት በጣም ሳቁ መጡት፣ እየሳቀ ነበር እኔ ከነሱ የሱ ሳቅ ራሱ ይለይ ነበርና፣ እሸሳልል ምናምን ስትለው ቀለበቱን አድርጎላት በቃ ሽተ ብያለሁ እያለ ነበር ብሩክ። ደስ ይላል የእውነት እንዴት ለፍቶ እንዴት ደክሞ። በቅርቡ ደግሞ ድል ባለ ሰርግ እንደሚያገባትም ተናግሯል። እንግዲህ እንዳልኳችሁ ፍቅሩን ይፋ አድርጎ ሚዲያ ላይ ወጥቶ ባይናገረም ባይገልጽላትም፣ ግን ለወደፊት ብዙ እቅዶች ብዙ ህልሞች እንዳሉት እንግዲህ እየነገራት እየነገረን ይገኛል። የሀይሚ አፍቃሪዎች ለማንኛውም ከዚህ በላይ ምን ትጠብቃላችሁ? ሙሉ ወርቅ እኮ ለበሰች እ አይዟችሁ፣ ተጽናኑ፣ በርቱ የብሩክ ማፍቃሪዎች አላችሁ። አይ እንግዲህ የእኔ የሚላ ሴት አለች እና በይዜ እንዶ ቤት ቤታችሁን ብትፈልጉ ኑሯ ኑራችሁን ፍቅር፣ ትዳር ትዳራችሁን ብትፈልጉ ብትይዙ፣ መስመር ብትይዙ፣ ጥግ ጥጋችሁን ብትይዙ ጥሩ ነው። ምክንያቱም እየመጡ ነው እየመጡ ነው፣ በቃ በጎዳናው፣ በሰፊው ጎዳና፣ በሚያምረው በዛ በተዋበው ጎዳና እየመጡ ስለሆነ መንገድ ለቀቅ ለቀቅ አድርጉላቸው፣ ባካችሁ። በመሃላቸው አትግብባቸው እና ለማንኛውም በሀይሚና በብሩክ ደስታ ደስ የተሰኛችሁ ሰዎች እንኳን ደስ ያላችሁ። እኔንም እንኳን ደስ ያለሽ እያላችሁ የነበረው ጠዋት በሰራሁት ቪዲዮ ላይ ለማንኛውም ነገራቶቹ ሙሉ በሙሉ ፕራንክ ነው የሚባለው ነገር ቢኖር ሀይሚ ራሱ ፈርታ ነበር። እኛም ይከፋን ነበር፣ ወሽመጣችን ይቆረጥ ነበር። አሁን ደግሞ ትልቅ ተስፋን ትልቅ ህልምን አይተናል፣ ትልቅ እቅድን አይተናል። አሁን ላይ በቃላቶቹ አውጥቶ ባይነግራትም ብቻ ተመስገን ነው። ትልቅ ተስፋ ትልቅ ራዕይ እየታየኝ ነው። ፈጣሪ መጨረሻውን ያሳምረው። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። እናንተም ሙሉ ቀን ስትጠብቁ፣ ማዳም ባልጠራችኝ በዚህ ሰዓት አንደውም መጣዋት በጣም እያሳቀችኝ የነበረ ፓርት ነበረና ና ቪዲዮ ሲለቀቅ እንቅልፍ የመጧል ወይ አሞኛል ብዬ ወደ ዶርሜ ነው የሚጀማያቸው ቪዲዮን እያለች ነበረ እና በጣም ጣብ እያሳቀች ነበረ ና ለእናንተም የእረፍት እንጀራ ይስጣችሁ። እንደው ከማዳን ቤት ያውጣችሁ እግዚአብሔርን የራሳችሁን ኑሮ የራሳችሁን ህይወት የራሳችሁን ላይፍ ይስጣችሁ። በቃ እናንተም ልክ እንደ ሀይሚ እንደ ብሩክ ከምትወዱ ሰው ጋር በፍቅር እንድትኖሩ በፍቅር ቅልጥ እንድትሉ ትልቁ ምኞቴ ነው። በሰላም ለሀገራችሁ ያብቃችሁ። በጣም ነው የምወዳችሁ፣ ማከብራችሁ እኔንም ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ለምታበረታቱኝ እጅግ በጣም ነው ማመሰግነው፣ ምወዳችሁ። እኔም በራሴ ህይወት፣ እንግዲህ የምመጣላችሁ ይሆናል በቅርቡ ጠብቁኝ። ያው ኢትዮጵያ ውስጥ ሆኖ ብዙ የማይመቻችሁላችሁ ነገር አለ፣ ግን አንድ ቀን ይሆንልኛል፣ ይሳካልኛል፣ ይሞላልኛል፣ እመጣለሁ። ደግሞ እናንተ እስካላችሁ ድረስ ምንም አልሆንም እና ሰላም ሁኑልኝ። የእናንተን ሀሳብ አስተያየትም ኮሜንት ላስቀምጡ። ምን ተሰማችሁ በዛሬው ቪዲዮ? ምን ጠብቃችሁ ነበር? ምን አገኛችሁ? እንደጠበቃችሁት ነው ወይስ፣ ደግሞ ምን አይነት ቪዲዮ ሆኖ አገኛችሁት? ሃሳባችሁን ኮሜንት ላይ ያስቀምጡልኝ። እኔም ሃሳባችሁን አያለው። ሰላም ቆዩልኝ።